የፖለቲካና የታሪክ ተመራማሪው ዶክተር አለማየሁ አረዳ ለቃለ ምልልሱ ፍቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። አሁን ላይ ያለን የታሪክ አረዳድ ችግር እንዳለበት ይነሳል። ይህንን ጉዳይ እርስዎ እንዴት ያዩታል? በእርግጥ ሳረዳዳችን ችግር አለበት ወይ? ታሪክ በራሱ እኔ እንደምረዳው ፍዳና ምንዳ ኩነቶችን አዝሎ የሚፈስ ጅረት ነው። በዚህ ጅረት ነው ፍዳችን ምንድን ነው?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 ጦርነት የተዋጋሁት እኔ ነኝ፣ አገር ያቀናሁት እኔ ነኝ፣ ሁሉንም ምንዳ ሁሉንም ድል የኔ ነው፣ እኔን ተከተሉ የሚል አስተሳሰብ በአንድ ጎን፣ ይህን አስተሳሰብ ደግሞ ለመቃወም ሌላ በኩል ፍዳው በሙሉ የደረሰው እኔ ላይ ብቻ ነው የሚል ቡድን በሌላ ወገን፣ የሚል እነዚህ ሁለቱ ጎራዎች ሲፈጠሩ ከሁለቱ ጎራዎች የሚወጡት ታሪኮች ምንድን ነው የሚሆኑት? ወጣቱን ትውልድ ሲመርዙት ነው የኖሩት። ይህ አረዳዳችን አሁን ላይ በሀገራችን ምን ችግር እየፈጠረብን ነው? ይህ አረዳድ እኮ ነው እያዋጋን ያለው። ይህ አረዳድ እኮ ነው ነፃ ውጪ ነፃ ወጪ የሚል የፈጠረው። ዛሬም እኮ አለ። በጣም የሚገርምሽ ነገር ከሁለት ብሔረሰቦች የተጋቡ ሰዎች እኮ እንዲፋቱ የተደረገበት ሀገር ነው ታሪክ ነው። ሰዎች በሰውነታቸው ብቻ እርስ በርስ የየራሳቸውን እውነት ተጋርተው የሀገራቸውን እውነታ ይዘው እንዲሄዱ እንዳይሄዱ የተደረገበት ሁኔታ የገባ ነው እኮ እነዚህ የሁለት የትርክት ጎራዎች የፈጠሩ ጣጣ ነው። ግን ይሄ የታሪክ ንትርክ አቁሞናል ባለንበት አንድ የሚያደርገን ታሪካችንን የሚያጎላል ለምሳሌ እንደ ዓድዋ አይነት ታሪክ ያለን ሰዎችን ና ይህንን እያጎላን አንድ መሆን ያቃተን ለምንድን ነው? አንደኛ ዓድዋን ስላላወቀን ነው። ዓድዋን ከኛ ይበልጥ የሚያውቁት ካሪቢያንስ ናቸው። ዓድዋን ከኛ ይበልጥ የሚያውቁት ጥቁሩ አሜሪካውያን ናቸው። ዓድዋን ከኛ በላይ የሚያውቁት እነ ታቦ ምቤኪ፣ እነ ናሜዲያ ዘኪዌ፣ እነ ጆሞ ኬንያታ የእነሱ ልጆች ናቸው። ለዚህ ግን ማን ነው ተጠያቂው? የእዳውም የፍዳውም ተጠያቂዎች እኛ ነን። እዳውና ፍዳውን በትክክል ተገንዝበን ፍዳው እንዳይደገም ምንዳው እንዲጎለብት ዛሬ የጀመርነውን አይነት የምክክር ኮሚሽን፣ ስንት ዘመን ነፃ ሆና የኖረች አገር ዛሬ ነው እንወያያለች ያለችው። ለዛም ለውይይቱም ብዙ ስም እየሰጠ ነው ዲግሬድ እያደረግነው ነው እና ሁላችንም ተጠያቂ ነን። ይህንን የታሪክ መዛነፍ እንዴት አድርገን እናስተካክለው? የመጀመሪያው ሆኔ ታሪካችን እንቀበል። የኢትዮጵያ ታሪክ ማለት የኢትዮጵያውያን ሁሉ ታሪክ መሆኑን እንገንዘብ። ምናገር ከሁሉ ይበልጥ ወጣቶቻችንን አንመርዛቸው። እስኪ ነፃ እናርጋቸው። እስኪ እውነታቸው እንዲፈልጉ እንተዋቸው። ይህን ካደረግን ብዙ ነገር ይስተካከላል ብዬ አምናለሁ። የፖለቲካና የታሪክ ተመራማሪው ዶክተር አለማየሁ አረዳ ለቃለ ምልልሱ ፍቃደኛ ስለነበሩ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ።